በአለም ላይ ኦሮሞውም አማራውም ትግሬው ክርስቲያኑ ሙስሊሙ የማይሰለቸው ሙዚቃ ሁሉም በአንድ አፍ የሚስማማበትና የሚወደው ሙዚቃ። በኢቢኤስ የነበረኝ ቆይታ ከስራ ይልቅ ከአለቃዬ ጋር መሞዳሞድ ላይ ያተኩራል ስትል ጋዜጠኛ ምረት ዮሴፍ ተናገረች። ከሮቤሎች ስለት አስለት ይዘው ልብሷን በአደባባይ ለማውለቅ ለመቀዳደድ ተነስተው ነው። እንግዲህ እድሜ ሺጠር በአጭሩ ያስቀርሽ አትደጊና ሰላም ሰላም ቤተሰቦች፣ እንዴት አላችሁ? እንደምንቆያችሁ። ዛሬም ተመልሻለሁ። አንድ ቀን ከቪዲዮ ስጠፋ በቃ በጣም እየጠፋው ነው የመሰለኝ። በጣም በጣም ነው የተነፋፈቅ ነው። ዩቲዩብ ፓሽን ሲሆን በቃ ቀን በቀን ስትመጡ ደስ ይላቸዋል። ቻ ዛሬም ተመልሻለሁ። በጣም መነጋገሪያ የሆነ ጉዳዮች አሉ። ዛሬ ከምንመለከታቸው መካከል ብዙዎች አርቲስቶቻችን ጠፋ ካሉ በኋላ መነጋገሪያ በሆኑ ጉዳዮች ተመልሷል ምንድን ነው የሚለውን እንመለከታላል። ሌላኛው እርቃኗን አደባባይ የወጣችው ሴት አለች። ምን ሆና ነው

እየፈራሽ ነው፣ እየተጨናነቅሽ ነው። እባክሽ በቃ አታዝገኝ፣ ጨፍር እናንለ እንዲ፣ ይሻላል ምንድን ነው የሚሉት? ደግሞ እርስዎ አንድ የሰምተናቸውንም እስቲ የዛሬ ሰማንያ ሚሊዮን ዓመታት ማለት ነው። ይሄኛው ጁፒተር ላይ ሆኖ እችኛ ማርስ ላይ ሆነው በጣም ይነጋገሩ ነበር፣ የዛሬ ሰማንያ ሚሊዮን ዓመት ከዛ እየተነጋገሩ ተስማሙና ተግባቡና፣ የት እንገናኝ ተባብሎ ቀጠሮ የያዙ መሬት ላይ ከዛ መሬት ላይ ሲመጡ ተጣብቀው ቀሩ ማለት ነው። ጋሼ በዚህ ልክ መቀደዶ ምን እርሶ ደግሞ ማኑት ታዲሱ ፍቅር ሲዝም ናሳ ራሱ ደፍሮ እንደዚህ አይሰክስም። ሰማንያ ሚሊዮን አመት ሲሉ ተጨረበ ሙዴ። በዚህ ልክ የሚያጦዝ ማዕድን አለ እንዴ? ለዚህ ነበር ያሉን ይነገራችኋል፣ ስታድጉ፣ ስደርሱ። እዛው ሱቃችሁ ውስጥ ሚስቶትን ሰክሱ። ታሪኩ እውነት ነው እያሉ ዘለው በሚሊዮን አመት ይቆጥራሉ። ምናል እንኳን ቢሆን በመቶና በሺ መጫወቻ አረጉን እናቶትን። እሺ ግን የድንጋዮቹ ፍቅር በጣም የሚገርም ነው። ማሙር ጋ ጠብቂ ተባብለው ነው ዘንድሮ በቲክቶክ መጨለሌ ነው። ቆይታችሁ ሲጆጋ ነው። ሼር ይደረግ መልእክቴ ነው። ሪፖስቱም እንደዛው ነው። ብታምኑም ባታምኑም አቀፍራችኋለሁ። እዚህ ጋር እስከ ዛሬ የተማርነውን እንትን የምት- እናካክሰዋለን። በጣም ብዙ ስህተቶችን ተምረናል። ለምሳሌ ቁጥር አንድ ስህተታችን

ለምንድን ነው ባቄላ ቆዳ ከበረው የማንሰራው? ጣም ሱማ ነበረብኝ። ቁጥር ሁለት ማት ፊዚክስ፣ ኬሚስትሪ ለምንድን ነው ኤክስን የምንፈልጋል? በቃ የተማሪ ክስ እኮ አንድ ሺህ ብር ነው። ኑሮ አስጠልቶኛል። አስተማሪዎች ተማሪዎች ላይ የሚበቀሉት እንደዚህ አይነት ብሶ ስላላቸው ነው ማለት ይቻላል። ሀገራችን ላይ ስለ ደሞዝ ስናወራ በቃ የሚያመሰግን ማህበረሰብ የለም በነገሩ ደሞዚ ይቆማል፣ ያው ኑሮ ደግሞ ይሮጥ እንዴት ሊደርስበት ይችላል? ታዲያ አስተማሪና ፖሊስ ግን በጣም ነው የሚያሳዝም። አታለልኩት እየቀለልኩኝ ሌላ እንዳይመስለው ነው። በዚች ስራ ቀጥላ እንደው ከዚህ በኋላ ሰሞኑን ማለት ነው የዚህች ልጅ ቪዲዮ በጣም እየተዘዋወረ ነው፣ እና ቪዲዮ የሆነ ቪዲዮ ሰርታ ነው ሴቶች ቅብጥ ነው ማለት ያለባችሁ ወንዶች ሴቶቹን አቅብጡ ምናምን በሚል ማለት ነው። አላቅም፣ እንዴት አስበሽ እንደሆነ ምናልባት ሙሽራ ስለሆንሽ ይሆናል። አላቅም ግን እንዴት አስበሽ እንደሆነ ባላቅም፣ እንደው መቅበጡ ቀርቶ በቅጥም ቢያኖር መቅበጡ እንኳን ቤተሰቦቿ ቤት ያልቀበጠች መታ ባሏ ቤት ልትቀብጣችልም እና አንዳንድ ጊዜ የሆነ በቃ የሆነ መደመጥ ሲጀምር አንዳንድ ሰው በቃ የሆነ ንግግር ሁሉ ይቀየራል እና እኛ በጣም ነበረ የምናየሽ የምናዳምጥሽ። አሁን ግን አላውቅም እንዴት እንዴት እንደሆነ ባላውቅም ግን መቅበጡ ቀርቶ እንደ በቅጥም ባኖሩ በዚህ ኑሮ መቅበጡ ያመርልሻል። እድቁ ቀርቶ በቅጡ በኮነነኝ አለ። በቅጡ መኖር ነው በቃ የሚሻለው እንጂ መቅበጥ ማስቀበጥ ሌለው። ወይ ስማ ወንድ ልጅ ስገ፣ ኧረ አንተ ትምንድነች? በእናትምን ቃጣይነቻ እንዳቀጠልችኝ ኔት አንድ ናቸው አንተ በቃ ሷ በሴቷ ሞዴል ሆነች እንጂ፣ አንድ ምን ሰይጣን አለባችሁ? እንደ ቆይ ዛቤት ምን አረከች ይለኛል እንዴ በለሊት ነው የምትደውልብኝ። አሁን እኔ ቀኑ ሙሉ ስቀመጥ ነው ሙሉ ልጅቷ ለሊት ጠብቃ ልተኛ ሰዓት ስድስት ሰዓት ትደውላለች። እ ተቃጠልኩ እኮ ነኝ፣ አበድኩልህ፣ ሞትኩልህ አረ ፈጣሪ ምንድነው ግን ለምን እንደሆነ ነውበት ያጎናጸፈኝ ይገባኛልን? እ ለሊት ደውላ አበድኩልህ፣ ሞትኩልህ፣ ልብስ ጣልኩልህ

ከአንተ ውጭ የሌላ ሰው ገላ መልመድ አልቻልኩም፣ ማቃተኝ ለድርሽ ዋት እንዴት ነው አዲሱ ቤት? ከኔ ተለይተህ የመሰረትኩት ጎጆ፣ እንጃ ከአንቺ ጋር ሆኜ ሳስበው ሳልሞ የነበረው ትዳር ሌላ ሆኖ አገኘት። ምክንያት ምን ነበር ከኔ የተነጠልከው? ከአንተ ጋር ተስፋ ነበር፣ ከአንተ ጋር ህልም ነበር። ምክንያት አልቻልኩም አቃተኝ። ከአንተ ሌላ ሰው ከአንተ ውጭ የሌላ ሰው ገላ መልመድ አልቻልኩም አቃተኝ። የምላደግሽ ይኸውልሽ፣ አድመጭ። እኔስ ምን ላደርግ፣ እኔም ወድጀ አይደለም። ለምንድን ነው አብረን መሆን የማንችለው? ለምን ደስተኛ ተመችቷል አላውቅም? እንደምትወደኝ አውቃለሁ። ልብ ያለው ከእኔ ጋር ነው። ከእሷ ጋር ያለው በድን አካል ሆናቸውን እሳላ ደንቃላቸው በጣም አንደኛ ነው። በቃ ምርጥ ምርጥ ትወና ነው። ነገር ግን ያገባውን ሰው እንደዚህ፣ እሺ እሱ ይቅርና፣ እንደዚህ አይነት ፍቅር በዚህ ዘመን አለ ወይ? ይህን ብቻ ጥያቄ መልሱ። በቃ አንደኛ አንደኛ፣ በቃ ማለት እንዲሰማን አድርጎ ነው የሰሩትና በጣም አንደኛ ናቸው። ግን አለ ወይ፣ መኪና አለ ወይ፣ ቤት አለ ወይ ምናምን ከማለት ውጭ እንደዚህ አይነት ፍቅር በዚህ ዘመን ያለ ግን አይመስለኝ። ፈጽሞ፣ ፈጽሞ በቃ ማለት የለም ሞቷል። እንደዚህ አይነት ፍቅር አለ ብዬ አላስብ ምናልባት ተማሪዎች በትምህርት ቤት ምንም ሳይገባቸው እንደዚህ አይነት ላይፍ ሊያሳልፉ ይችላሉ። የብሩክታዊ ሽመልስ ወንድም እዮብ ሽመልስ ምን ገጠመው? በሲዳማ ክልል ያለውን ትክክለኛ ያልሆነውን አስተዳደራዊ ተግባራት እንዲጋለጥ በማድረግ ዙሪያ ከድምፃዊ ተወኪቾና ከሌሎች አርቲስቶች ጋር ሆነው ለማህበረሰቡ ድምፅ በመሆን መልእክቶችን ለጠቅላይ ሚኒስተሩ እንዲደርሱ ሰፊ ሽፋን ሲሰጡም ቆይተዋል። ይሁንና ከትላንት በስቲያ እዮብ ሽመልስ በሲዳማ ፖሊስ ቁጥጥር ስር ሊውል መቻሉን ከቤተሰቦቹ ማወቅ ተችሏል። ም ልጅ ቶሎ ቶሎ አመጣማ ማለት ነው ብዬ ነው በቃ

በዚህ ዘመን ከእንጀራ እየዘለለ ሌላ ነገር መስረቅ የለባቸው። ምክንያቱም ውድ ሆኗል። ጤፍ ኮሌጅ የሆነ ነው ያለው። ሰዎችን ለዳቦ ይሰለፋሉ፣ ደግሞ ቀበሌ ቤት ለሚሸጠው ስጋ ይሰለፋሉ፣ ርካሽ ስለሆነ ሰዎች የመብላት ያለመብላት ጉዳይ ስለሆነ አሁን ያለው ነገር። በጣም እርግጠኛ ሁኘ ትስማሙኝ ያላችሁ ብዬ አስባለሁ። ሲያሳብ ይገርማል። በዛ አሁንስ ምን ነው በዛ ጠነዛ እናተትሙት ማለት ነው። ስሙ እኛ ኢትዮጵያውያን ተካፍሎ መብላት ባህላችን ነው አይደለም? ሁለት ነገር ካለ አንዱን ለሌለው ሰው ማጋራት ባህላችን ነው አይደለም? ሁለት ዳቦ ብትይዝ አንዱን ለሌለው ሰው ብትሰጥ ባህላችን ነው። ሁለት ልብስ ካለ አንዱን ለሌለው ሰው ብትሰጥ ባህላችን ነው፣ አደለ? እሺ ትምህርት ቤት ፈተና የተፈተነን እያለ ጓደኛ መስራት ካቃተውና እኔ ብሰጠው ለምን ባህላችን አይሆንም? ተካብሎ መብላት ባህላችን ከሆነ ለምንድን ነው ከጓደኛ ጋር መልስ ትካፍዬ ፈተና ማልስረው? ለምን እንደዚህ አይነት ስንስራት ያቆሙ አለበለት አንማርም፣ አንማርም ተቃብሎ መብላት፣ አብሮነት፣ የሰው ፍቅር፣ ሰው ወዳድነት እንዲሁም ደግሞ ምርጥና የሚወደዱ ባህላቶች ያሉት የኦሮሞ ሕዝብ የሚያከብረውን የኢሬቻን በዓል በቢሾፍቱ ከተማ ሸነን ሆቴል ኤንድ ሪዞርት ምርጥ ምርጥ ምርጥ ምርጥ ኮንሰርት አዘጋጅቶላችሁ የኢሬቻ ዋዜማውንና የኢሬቻ ጠለን ኑ እንዝናና፣ ጊዜ እናሳልፍ፣ እሬቻን የማይረሳት ውስጣ ንፍጠርባት እያለ ይጠራቸዋል። ማን? ሸነን ሆቴል ኤንድ ሪዞርት የተለያዩ የሙዚቃ አርቲስቶችን በመጥራት ከእናንተ ጋር ጊዜውን ለማሳለፍና እናንተን ለማስደሰት የተዘጋጀው ሸነን ሆቴል ኑ አብረን እንዘናና እያለ ነው። አንደኛ አርቲስት ጌታቸው ኃይለማርያም፣ ሁለተኛ አርቲስት አዳም መሐመድ፣ ሶስተኛ አርቲስት ሽኩሪ ጀማል፣ አራተኛ አርቲስት ስንሻው ሙላታ ባዝናኝ ቀልዶቹ የምናውቀው ልጅ ያረድን እና የተለያዩ የኦሮምኛ ሙዚቃ አቀንቃኞችን በመያዝ እናንተን እየጠበቀ ነው። ከእናንተ የሚጠበቀው መታችሁ መደሰት ብቻ ሌላ ምንም ነገር አያስፈልግም ነው የምላችሁ። የምር ጎበዝ አንደኛ። ብቻ እንኳን ደረሳችሁ። ለምታከብሩት ዋቃ ገለታ ምናምን የምትሉት እግዚአብሔራችሁን የምታመሰግኑት እሬቻን የምታከብሩት ሁላችሁ እንኳን ደረሳችሁ። ማስታወቂያ አልመሰለኝም፣ ምነት ለመናገር ግን፣ በቀልድ አርጎ ማስታወቂያ የሰራበት መንገድ በጣም አዝናኝ። እድሜ ሲጠር በአጭሩ ያስቀርሽ አትደጊና ተመሳሳይ ኮሜንቶችን በዚች ልጅ ቪዲዮ ላይ ተመልክቻለሁ። እስቲ በተወሰነ መልኩ የልጅቷን ንግግር ላስደምጣችሁ በተዝነስተመረ በግድ ካላችሁ ክልሉም ችኮናል እንኳን ገዛችሁ። ክልሉም ችኮናል እንኳን ገዛችሁ። ይልቅ ይህን ቪዲዮ የሰራሁበት ዋናው ዓላማ በዚህች ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜ ሽጠር አትደጊ፣ ባጭሩ ያስቀርሽና ተመሳሳይ ኮሜንቶችን ለምትኮምቱ ለክርስትና እምነት ተከታዩ ወገኖችና፣ ምንም በማታቅ ተንኮል፣ ክፋት፣ ጥላቻ በማታቅ ህጻን ልጅ ላይ ለክርስትና እምነት ያላችሁን ጥላቻ ንቀት በግጥም መልክ አድርጋችሁ ለማስተላለፍ የሞከራችሁ ምንም የእስልምናን እምነት ባትወክሉም ለእናንተ የተወሰነች መልእክት ስላለኝ ነው የመጀመሪያው በዚች የእስልምና እምነት ተከታይ በሆነች ህፃን ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽን ያሳጥረው አትደጊ በዚሁ ያስቀርሽ እያላችሁ ለምትኮምቱ የክርስትና እምነት ተከታዮች ነው መልእክቴ ህፃናት በባህሪያቸው ክፋት የለባቸውም ምቀኝነት የለባቸውም ጥላቻ የለባቸውም ከዚህ አንጻር እች ተጽፎ የተሰጣትን ነገር አንብቢ ተብላ አነበበች እንጂ፣ የዚህ ግጥም መልእክት ምንድነው? ዓላማው ምንድነው? የምታቀው ነገር የለም። ይህንን እንድታሰምሩበት እፈልጋለሁ። ሌላው ምንም በማታቅ ህጻን ልጅ፣ ክፋት በሌለባት ጥላቻ በሌለባት ህጻን ልጅ ለክርስትናዋ እምነት ያላችሁን ጥላቻ፣ ንቀት በግጥም መልክ አድርጋችሁ በዝች ንጹህ ልጅ ለማስተላለፍ የሞከራችሁ ምንም የእስልምና እምነትን ተወክላላችሁ ብዬ ባላስብም ከዚህ የጥላቻ ግጥማችሁ ጋር በተገናኘ እናንተን ልክ አይደላችሁ፣ ማለት ምፈልገው እንደ ክርስትና እምነት አይደለም እናንተ እንደምትከተሉት እንደ እስልምና እምነት እንኳ ቢሆን ይሄ ድርጊታችሁ ልክ አይደለም። ማስረጃ ካላችሁ አቀርብላችኋለሁ። በእናንተ በእስልምና እምነት ተከታዮች ዘንድ ነቢዩ መሐመድ ያላቸው ክብር የታወቀ ነው። እኚህ ታላቅ ነቢይ ደግሞ ለእስልምና እምነት ተከታይ ለሆናችሁ ወገኖቻችን ካዘዟችሁ ብዙ ትእዛዛት መካከል አንድ ሁሌም የምጠቅሰው ትእዛዝ አለኝ። እሱ ምንድን ነው? ከእስልምና እምነት ውጪ ያሉ የሌላ እምነት ተከታዮችን እምነታቸውንም ሆነ የሚያመልኩትን አምላካቸውን ወይንም አማልክቶቻቸውን አትሳደቡ፣ ምክንያቱም በምትኩ እስልምናንም ሆነ አላህን ስለምታሰድቡ ብለው አስጠንቅቀው አዘዋል። ባጭሩ ሰድባችሁ እስልምናንም ሆነ አላህን ለሰዳቢ አትስጡ ማለት ነው። ለዚህ ነው ከዚህ የጥላቻ ግጥም አንጻር ከክርስትና እምነት ብቻ ሳይሆን ከእስልምና እምነት አንጻር ልክ አይደላችሁም ያልኳችሁ። በመጨረሻም እባካችሁን በተለያየ አጋጣሚ አጀንዳ እየሰጣችሁን በብሔሩም ሆነ በሃይማኖቱ እንድንባላ አታደርጉ። ይህንም ቪዲዮ አድርሱልኝ። አመሰግናለሁ። ተራችን ላይ ቾጫዋ አነበበችች የራሷ ጽፋ እንደዚህ ታነባለች ብዬ አልገምትም እና አንድ ሃይማኖት ቤት ውስጥ ሆና ስለ ሌላ ነገር ግጥም እንድታነብ ያደረጓት ሰዎች ግን በጣም በጣም አስገራሚ ነው። ለምን ይሄን አደረጉ? እነማናቸው? ምናምን እሱ ሌላ ጥያቄ ነው፣ እኛን አይመለከተንም። ነገር ግን ህጻናት የተሰጣቸውን ብቻ ማስተላለፍ ነው እንጂ ትክክለኛውን ነገር፣ ትክክለኛ ያልሆነውን ነገር ለይቶ ያውቃሉ ብዬ አላስብም። ለልጅቷ ግን የተሰጠው ኮመንት በጣም ትልቅ ሰው ሆና ማንበብ ብትችል ምናልባትም ቀስም የሚሰብር ወይ ደግሞ ከሚዲያ ላይ ያጠፋት የሚችል አይነት ኮመንቶች ተሰጥቷል። ችግሩ ግን ከእሷ ጀርባ ላሉት ሰዎች ነው። ወንድማችን አሁን እንደተናገርኩት ዓለም ላይ የማትሰለቸዋን አንደኛዋን ዜማ ልጋብዛችሁ። ምንም ጥያቄ የለውም። አለም ላይ ኦሮሞውም አማራውም ትግሬውም ክርስቲያኑ ሙስሊሙም የማይሰለቸው ሙዚቃ ሁሉም በአንድ አፍ የሚስማንባንበትና የሚወደው ሙዚቃ ይሄ ነው። ምንም ጥያቄ አይመስላችሁ።

ሀገራችን ላይ ስለ ናፍቆት ከነሳን አይቀር እንግዲህ ያው ሙዚቃውን ካየን አይቀር የኢቢኤስ አዘጋጆችን ብዙዎቻችን የምንወዳቸው የምናስታውሳቸው እንስቶች አሉ፣ ወንዶችም አሉ። አብዛኞቹ ከኢቢኤስ ሲወጡ በምን አግባብ እንደሚወጡም አይታወቅም። አንዳንዶቹ ደግሞ በጣም ቅሬታቸውን አሰምቶ ይወጣሉ። እንዴት ልጅ ከፋና ወደ ኢቢኤስ ገብታ ነበረ ገብታ እንደውም በደንብ ተመልካች ጋር በደንብ አልተጣጣመችም። ና ቆይ ወጣች ና ለምን ወጣች የሚሉ ድምጾች ነበሩ። ግን አሁን የሚጎራው ሌላ ነገር ነው። እውነት ይሁን ውሸት ግን እናንተም ትዝብታችሁን ኮመንት ላይ ታረጋላችሁ። በኢቢኤስ የነበረኝ ቆይታ ከስራ ይልቅ ከአለቃዬ ጋር መሞዳሞር ላይ ያተኩራል ስትል ጋዜጠኛ ምረት ዮሴፍ ተናገረች። ከፋና ቲቪ ወደ ኢቢኤስ ቴሌቪዥን የስራ ዝውውር ያደረገችው ጋዜጠኛ ምረት ዮሴፍ ከሰባት ወራት በኋላ ስራዋን መልቀቋ ተሰምተዋል። ለበርካታ ዓመታት የሰራችበትን ፋና ቲቪ ለቃ ኢቢኤስን የተቀላቀለችው ምረት የጣቢያው ቆይታ በአጭር ጊዜ ተገጥተዋል። ስለዚህ ጉዳይ ከኢትዮፒካ ሊንክ የተጠየቀችው ምረት በጣቢያው ያለው የስራ ሁኔታ አልተመቸኝም። ቀደም ባለው ስራዬ የስራ ነፃነት ነበረኝ። ለተመልካች እንጂ ለአለቃ ብዬ አልሰራም። በተጨማሪ ስራዬን አከብረዋለሁ፣ ወደዋለሁ። በኢቢኤስ የነበረኝ ቆይታ ከስራ ይልቅ ከአለቃ ጋር መሞዳምድ ላይ ያተኩራል። ይህ ደግሞ ከእኔ ባህሪ ጋር ባለመሄዱ ስራዬን ለመልቀቅ ተገድጃለሁ ስትል ተናግራለች። እዚህ ሰዓት የሰማሁት መረጃ እጅግ በጣም የሚያሳዝን ነው። በወንዶ ወገነት የሀገር ሽማግሌዎች ሴቶች ሱሪ እንዳይለብሱ ወስነዋል በሚል በርካታ ሴቶች ላይ የደቦ ጥቃት እየተፈጸመ መሆኑን እየተመለከት እንገኛለን። በቪዲዮ ከተጋሩት ላይ ከተመለከትኩት መሃል ታዲያ እቺንም ሴት ጨምሮ ሌሎችንም ሴቶች ሱሪ ለብሰው በሚሄዱበት ሰዓት በርካታ ወንዶ የተሰብስበው ሱሪያቸውን ለማውለቅ ሱሪያቸውን ለመቅደድ፣ እንደዚሁም ደግሞ ሱሪያቸውን በመቀስ ሲቀዱ የሚያሳዩ ቪዲዮዎች በሰፊው እየተሰራጩ ይገኛሉ። ይህ እጅግ በጣም አስነዋሪ የተባለ ነገር ሲሆን እነዚህን ሴቶች ታዲያ ከጥቃት ልንከላከላቸው ይገባል። ይህንን ጥቃት የፈጸሙ ሰዎችም ታዲያ በህግ ሊጠየቁ ይገባል። የሀገር ሽማግሌዎች የወሰኑትን ውሳኔም መለስ ብለው ሊያጤኑት ይገባል። ማንኛውም ሰው በፍቃዱ የፈለገውን መልበስ ይችላል። የማህበረሰቡን እሴት ኖርም ካልቸርም እስካልጣሰ ድረስ ታዲያ የፈለገውን ልብስ መልበስ ይችላል። ይህንን ህግ ተጣርሰው ታዲያ ብዙዎችም ሴቶች እህቶቻችን ላይ ጥቃትን እየፈጸሙ ይገኛሉ። ይህንን የህግ ባለሙያዎች ሊመለከቱት ይገባል። እንግዲህ የሀገራችን ከተማ ወስጥ ነው እንግዲህ ሴቶች እርቃ ናቸውን እየሆኑ የሚገኙት ግን ውሸት ነው እውነት ነው የሚለውን በደንብ የተጣራ ነገር የለም። አንድ እህት ግን ሄዳ ነገር አጣርታለች። ብዙ ሰዎች ግን እውነት እንደሆነ አድርጎ አውርቷል። ለተወሰነ ጊዜ ተደርጓል። ነገር ግን እንዳይደረግ ደግሞ ብሏልና ለባት አግኝቷል። ሚዲያ ላይ ዜናው ከመጣ በኋላ ይመስለኛል በወንዶ ገነት ከተማ በቀን ሀያ ተፈጸም የተባለው ሴት ልጅ ሱሪ መልበስ የለባትም የተባለው ነገር በስፍራው ተገኝቼ ሱሪ በማድረግ በአጣራሁት መሰረት ምንም ነገር የለም። ተፈጸመ የተባለው ነገር በአሁኑ ሰዓት የከተማ አስተዳደር በወሰደው እርምጃ ከተማው ላይ ሴት ልጅ በነጻነት ሱሪ ለብሳ እየተንቀሳቀሰች ትገኛለች። ትመለከቱት እህታችን ሱሪ ለብሳ በምትንቀሳቀስበት ሰዓት ላይ በወንዶ ገነት ከተማ ወሮ በሎች ስለታስለት ይዘው ልብሷን በአደባባይ ለማውለቅ ለመቀዳደድ ተነስተው ነው እንግዲህ ይሄ ቪዲዮ የተለቀቀው ማለት ነው። ይህንንም ደግሞ ህግ ያወጡት የሀገር ሽማግሌዎች ናቸው። ጅል ደደብ፣ መሃይም እውቀትና ማስተዋል የጎደለውም ያረጃል፣ ጺምም ያጎፍራል። ስለዚህ ለሀገር ሽማግሌዎቻችሁ መስፈርት ቢኖራችሁ ባይ ነኝ። ከሴቷ ሴቷ ደህንነት እኮ ነው ብላችሁ ስትከራከሩ እና ኤክስኪውዝ ለማድረግ የምትጋጋጡ ሰዎች ሾርት ተርም ሚሞሪ ስላላችሁ ነው እንጂ መነኮሳትም ተደፍረው ነበረ። ምናቸው ነው ያማለላቸው? ታፋቸው? የተገላለጠው አለባበሳቸው? ጡታቸው? ስድስት ወር ህፃን ልጅ ተደፍራለች። የሁለት ዓመት የሶስት ዓመት ህፃን በተደጋጋሚ ከመደፈራቸው የተነሳ ህይወታቸው አልፏል። ስለዚህ እነሱንስ ስ እንዴት ነው የምንጠብቀው? እነዚህን ሱሪ በማስወለቅ ጠብቀናቸዋል። እነዛን በምንድን ነው የምንጠብቃቸው? ሌላኛው ለሴት ልጆቻችሁ ህግና ደንብ ማርቀቅ እንደሆነ ልማዳችሁ ነው። እንዴት ለእናንተ ባሪያ ሆና መኖር እንዳለባት፣ እንዴት ለእናንተ አቀርቅራ መኖር እንዳለባት፣ እንዴት መጉረስ እንዳለባት፣ እንዴት መራመድ እንዳለባት፣ እንዴት መናገር እንዳለባት እድሜ ልካችሁን ስትናገሩ፣ በሃይማኖት በሽማግሌ ደካማ ጎናችንን ሁሉ እየፈለጋችሁ ስታጠቁን ነበረ። አሁን ፎከስ ማድረግ ያለባችሁ ሴት ልጅ ይሄን ትልበስ ያን ትልበስ አይደለም። አጥቂው ላይ ፎከስ አድርጉ። አጥቂው ላይ ስሩ። ወንዶቻችሁ እንዴት መድፈር እንደሌለባቸው፣ እንዴት ሴት ልጅ ማክበር እንዳለባቸው፣ እንዴት ሴት ልጅ መልከፍ እንደሌለባቸው፣ እንዴት ለሴት ልጅ ፍቅርና ክብር ሊኖራቸው እንደሚችል፣ እንዴት ሴት ልጅ ማጥቃት እንደሌለባቸው ወንዶቻችሁ ላይ በደንብ ስሩ። ፎከስ አድርጋችሁ መስራት ያለባችሁ እዛ ላይ ነው እንጂ ሴት ልጅ ስለለበሰችና ስላለበሰች አይደለም። ሲቀጥል ለሴት ልጅ አለባበስ እንደተሰበሰባችሁ እንደተወያያችሁ፣ ነው ሕግ እንዳረቀቃችሁ ልክ እንደዛ ለደፋሪ፣ ለነፍሰ በላና ለአጥቂ ብትሰበሰቡ ሕግ ብታረቁ እና በአደባባይ ለማዋረድ ብትነሱ ይህ ሁሉ ባልሆነ ነበር። የሴቱን መደፈር ያው መደገፌ ሳይሆን አንዳንድ ሴቶች የደፋሪውን እንደዚህ ማድረግ ደፋሪውን ወንዶች ላይ ያለውን ጫና ብዛት ይፈልጋሉ እንጂ፣ ያው ለምሳሌ እያ ሚዲያ ላይ የተመለከትናት ልጅ ነበረች። ባሏ ወልዶ ከሷ ከዛ በኋላ ክዶት አባትን እንዲሆን እድል ሰጥቼዋለሁ፣ ብላ እንደውም ሁለቱም ቲክቶከሮች ሆነ አላ ቢኒ እና ማንነው የምትባለው ልጅቷ የሆነ ብቻ አይታቸዋል። ብቻ ልጁን ክዶ በዲኤን የተረጋገጠ፣ እሱ ወደ ወሎ ነው፣ እሷ ደግሞ ወደዚህ ወደ አዋሽ አካባቢ ምናምን። ታወቁ ቶም ትምህርት ቤት ተዋወቁ ምናምን፣ ወዴት እንደሄዱ ከዛ በኋላ እኔ ዝም ብዬ ቪዲዮ ኤዲት እናድርግ ስንል ክፍል ያዝንና ቪዲዮ ኤዲት አደረግን እስከ ክፍል ድረስ ብቻሽን የምትሄጂ አይነት ሴት አንድ ደፋሪ ላይ ጥንቃቄ መደረግ እና እርምጃ መወሰድ አለበት ወይ ደግሞ እነሱ ላይ ጥብቅ የሆነ ሕግ መሰራት አለበት የምትሉ አይነት ሴቶች እንደ እንደሱ አይነት ሴቶች ይሰራላቸኋል ብዬ አላስብም እኔ። እና እንደዚህ የሚያደርጉ ወንዶች ያው መጠየቅ አለባቸው። ሴቶቹም ደግሞ ከወንድ ጋር እስከምን ድረስ መሄድ እንዳለባችሁ ቀይ መስመር ማስቀመጥ አለባችሁ እንጂ በፍላጎታችሁ ከግማሽ በላይ መንገድ ከሄዳችሁ በኋላ ተናዳችሁ አንድ ቀን ደግሞ ደፈረኝ የምትሉ አይነት ሴቶች ከሆናችሁ ይሄ ወንዱን ያስጠይቃል። ብያላስ ማለት ህግ በእርግጥ ኤቪደንስን ነው የሚያምነው። እውነታው ደግሞ ምንድን ነው የሚለውን ለህሊና ዳኝነት እንድናስቀምጥ ነው። ተወዳጁ አርቲስት ሃናን ታሪክ ሶስተኛ ልጇን ልትቀበል መሆኑ ተገልጿል። ሃናን ታሪክ ከፊሉን በተጨማሪ በተለይም በሶሻል ሚዲያ ላይ ከፍተኛ ተከታይ ያላት ሲሆን በብዙዎችም ዘንድ እጅግ በጣም ተወዳጅ የሆነች አርቲስት ናት። በተለይ ደግሞ በአንድ ወቅት ፕሬዚዳንት ዶናልድ ትራምፕን ኢትዮጵያ በአንተ አደለም የቆመችው በማለት ብዙዎችም ማስደመሟ የሚታወስ ነው። ታዲያ ሃናን ታሪክ በቅርቡ ሶስተኛ ልጇን እንደምትገላገል ተገልጿል። ቡናቸው እና እንዴት ነች ታዲያ አይ ምን ደህንነት አለ፣ በቀሉ ከባሏ ጋር ተጣልታ ሰፈሩ ሲታመስ አይደለም የሚያወራ። ምን ነው አልሰማሽም እንዴ? ኧረ አልሰማሁም። ሞተሽ ነበር ማለት ነው? ነርበስ ማምቤ ምን ነው አንቺ በቁም የተስካሪ ልታወጪ ያምርሻል እንዴ? ስለነሱ ያልሰማል እንዴ? አይው፣ በሙሉ የሰፈር ሰው በሙሉ ስለነሱ ብቻ አይደል እንዴ ወሬው። በቀሉ ምን ሆነች? ልነግርሽ አይደል፣ ምን አስቸኮረሽ? ትናንት ለሊት ሰባት ሰዓት በቀሉ ሆየ ከባሏ ጋር ተጣልታ ታሪቷ። እሺ እኛ ደግሞ ምን መጣ ብለን እየሮጥን ብንሄድ እንዳለ የሀገር ሰው በሙሉ ተሰብስበው ደግነቱም ሽማግሌዎችም ነበሩ እነሱም ከመሃል አስቀምጠው ምንድን ነው ችግራችሁ? ብለው ቢጠይቋቸው ባልየው ተነሳና ሀገር ሰላም ብለን ወደ መኝታችን ሄድንና መላመላውን ስንል እስከ ለ ስድስት ሰዓት ላይ ቆየን አለ። እሺ አሁንም ሰው ሁሉ በመገረም እያዳመጠ ከዛ በኋላ ስድስት ሰዓት ላይ ሲሞላ እንግዲህ ይበቃሻል ከአሁን በኋላ በቃ ኒም ደክሞኛል ብዬ ተኛውኝ አለ። ከዛ ተኝቼ የሆነ ነገር ወቅቶች ብስክስል አለ። እሷም በላይ ላይ አገኘዋል። በላይ ላይ ሰው ሁላ፣ እንዴት እንዳፈራ እንደዚህ አይነት ሰው አይገርምሽም? ቤተሰቦች፣ የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ዘና ፍታ እንዳላችሁ ቁም ነገሮች እንዳገኛችሁበት ተስፋ አድርጋለሁ። ቪዲዮን ላይክ ካላረጋችሁ ላይክ አድርጉ። ለቻናሉ ማዲስ ኮና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበስኳል። በተሻለ በተሻለና በምርጥ ቪዲዮ አገኛችኋለሁ። ይመቻችሁ።